ችሁም ሁለተኛ ነገሥት ምዕራፍ 13 ላይ መጽሐፍ ቅዱሶቻችሁን ታደርጋላችሁ። ሁለተኛ ነገሥት ምዕራፍ 13 ላይ በናዝሬቱ በጌታችን በኢየሱስ ክርስቶስ ስም አነባለሁኝ። ከቁጥር 14 ጀምሬ ኤልሳም፣ በሚሞትበት በሽታ ታመመ። የእስራኤልም ንጉሥ ዮአስ ወደ እርሱ ወርዶ በፊቱ አለቀሰና አባቴ ሆይ አባቴ ሆይ የእስራኤል ሰረገላና ፈረሶች አሉ። ኤልሳም ቀስትና ፍላጻን ውሰድ አለው። ቀስቱንም ፍላጻዎቹንም ወሰደ። የእስራኤልንም ንጉሥ እጅህን በቀስቱ ላይ ጫን አለው። እጁንም ጫነበት። ኤልሳም እጁን በንጉሡ እጅ ላይ ጫነ። የምስራቁን መስኮት ክፈት አለ። ከፈተው። ኤልሳም ወርውር አለው። ወረወረው። እርሱም የእግዚአብሔር መድኃኒት ፍላጻ ነው። የማን? የእግዚአብሔር መድኃኒት ፍላጻ ነው። በሶሪያ ላይ የመድኃኒት ፍላጻ ነው። እስክታጠፋቸው ድረስ ሶርያውያንን በአፍቅ ትመታለህ አለው። ደግሞም ፍላጻውን ውሰድ አለው። ጓቸውም የእስራኤልን ንጉሥ ምድሩን ምታው አለው። ሶስት ጊዜም ቶት ቆመ። የእግዚአብሔርም ሰው ተቆጥቶ አምስት ወይም ስድስት ጊዜ መተከው ኖሮ ሶሪያን እስክታጠፋት ድረስ በመታክ ነበር። አሁን ግን ሶስት ጊዜ ብቻ ሶሪያን ትመታለህ አለው። ኤልሳም ሞተ፣ ቀበሩትም ይላል። ኢየሱስ ጌታን እጆቻችሁን ከፍ የናዝሬቱ ጌታ ኢየሱስ ክርስቶስ ያውና ረዳት አጋዥ ሆን ከአምላክ ዛሬ በዚህ ቃል ውስጥ ልታስተምረን የወደድከውን ሁሉ እንድታስተምረን በኢየሱስ ክርስቶስም ጸልያለ። መንፈስ ቅዱስ ሆይ በነገር ሁሉ አንተ እርዳን፣ በነገር ሁሉ አንተ አግዘን፣ አንተ ነገሮቻችንን ሁሉ ስራ። የጨለማ ስራ የክፋት እጆች በሙሉ ጸጥ ይበሉ። በናዝሬቱ በጌታ በኢየሱስ ክርስቶስም ዛሬ ልሰራ የወደድከውን በኃይል ስራ ልታደርግ የወደድከውን በኃይል አድርግ። መበርታት ላለባት ነፍስ ትበርታ፣ መውጣት ላለባት ነፍስ ትውጣ፣ አቅምዋ ላጠራት ነፍስ አቅም ይሰጣት። በኢየሱስ ክርስቶስም ለብዙዎች መታጠቅ ይሆን፣ ለብዙዎች መበርታት ይሆን፣ ክንድህ በኃይል ይገለ በሁለተኛ ነገሥት ምዕራፍ አስራ ሦስት ላይ ያለውን ቃል እንደምታውቁት አንድ ኤልሳ የሚባል ሰው አለ እና የስሙም ትርጉም የእግዚአብሔር ያድናል ማለት ትርጉም ሲኖረው ኤልሳ እንደምታውቁት ገበሬ የነበረ ሰው እንደነበር በመጽሐፍ ቅዱሳችን ላይ ቁልጭ አርግቶ ይናገራል። እና በመጽሐፍ ቅዱሳችን ላይ ትኩረት አርግቶ ከተሰጠው ነቢያቶች መካከል ወይም ደግሞ ከነቢያቶችም ቁንጮ ተብሎ ከሚጠራ መካከል አንደኛው ኤልሳ ነው። ከኤልያስ በኋላ የነበረ ሲሆን ኤልያስ ከነበረበት ዓለም እሱ በዛው የጀመረ ነቢይ ነው። አቋሙን እንደምታውቁት መላጣ የሆነ ሰው እድሜው የገፋ ትልቅ ሰውዬ እንደነበረ መጽሐፍ ቅዱሶቻችሁን ስታጠኑ በግልጽ ያስቀምጥልናል። በዚህ በመጽሐፍ ቅዱሳችን ላይ ስታነቡ የምታገኙት ኤልሳ በጣም ነው መወደውና የክርስቶስ ምሳሌ እንደሆነ ትኩረት አርግታችሁ ታዩበታላችሁ። ይሄ ምን ማለት መሰላችሁ በዚህ በምዕራፍ ውስጥ መጽሐፍ ቅዱሳችን ላይ እንደምታውቁት ኢየሱስ ሲናገር እንደዚህ አለ፣ መጽሐፉ ሁሉ ስለ እኔ ያወራል እንደሚል ኤልሳ አብዛኛውን አብላጩን የኢየሱስ ጥላ እንደነበርና ምልክት እንደሚሰጥና የቀድሞውን የእኛን መኖራችንን በትንቢታዊ የተቀመጠ አይነት ሰው ነው። ትዝ ካላችሁ ኤልሳ ሞቶ እንኳን ሰው ያስነሳልና መጽሐፍ ቅዱሳችን ልክ እዚሁ ምዕራፍ ላይ ስታነቡት ሞቶ የተቀበረበት መቃብር ሲወርዱ ሰውየውን ሊቀብሩ ሲሉ ጉድጓድ ውስጥ የያዙት ሰው ወደ ጉርጓዱ ሲገባ የኤልሳን አጥንት ሲነካው ሰውየው እንደተነሳ መጽሐፍ ቅዱስ ይናገራል። ትኩረት አርግቶ በመጽሐፍ ቅዱሳችን ላይ እንድናየው የፈለገበት መንገድ ምንድነው ካላችሁኝ አንዱ ክርስቶስ ሞቶ ብዙዎችን እንደሚያስነሳ ነው እንጂ ኤልሳን ትኩረት አርግቶ ለማሳየት ፈልጎ አይደለም። ኢየሱስ ጌታ ነው የሞተው። ኢየሱስ ይዞን ነው የተነሳው። ጮክ ብላችሁ አሜን። መጽሐፍ ላይ ስታጠኑት ይህንን በግልጽ ያስቀምጥላቸዋል። ኤልሳ ደፋር ከሚባሉ ነቢያቶችና ትግስት የሌለው ነብይ ተብሎ የሚጠራ አይነት ነው። ምን ምን አይነት ነው ካላችሁ፣ እንደምታውቁት የራሳቸው መገለጫዎች እንዳላቸው ነቢያቶች ሁሉ ኤርሚያስን ስታዩት በመጽሐፍ ቅዱስ ወይም አጥኚዎች ቁልጭ አርግቶ ሲናገሩ እንዲህ ብለው ይናገሩታል። አልቃሹ ነብይ ተብሎ ሲጠራ እንዲሁም ደግሞ ሰው የሚያከብረውና የሚፈራው ተብሎ የሚጠራው ደግሞ ከብዙዎች አብዛኛውን የሚታየው የኤልሳ አባት የሆነው ኤልያስን ነው። ኤልሳ ግን ምንም አይነት ትዕግስት የሌለው እንደሆነ በመጽሐፍ ቅዱሳችን ላይ ታዩታላችሁ። ትዝ ካላችሁ የወገኖቹ ሲሰድቡት ባሉበት ቦታ ላይ እየሰደቡት እያለ ተናዶ ድብ ጠርቶ የሚያስበላ ሰው ነው የሱስ ጌታን የመታገስ አቅሙ አቅም የሌለው ነው። ጊያዝ ሄዶ ከንዕማን ላይ እቃ ወስዶ ሲመጣ ይዘውና እንደዚህ አለው። ለውሌው የነበረውን ከሱ በኋላ ይቀጥላል ተብሎ በምዕራፍ ውስጥ የሚጠበቀው ሰውዬ በትዕግስት አላለፈው ወይ ምሕረትን አልሰጠለትም። ወስዶ ሲመጣ እንደዚህ አለው። ያ ንዕማን ላይ የነበረ ለምጽ በሙሉ አንተ ላይ ይረፍ ብሎ ድጋሚ እሱ ላይ ወዲያውኑ ለምጹን ሲጠራበት ያለ የትዕግስት አቅሙ በጣም ወሳኝ የሆነ በቅድስና የማይደራደር አንዳችም ቢሆን ቅድስና ላይ ትኩረት ሰው ካልሰጠ የሚናደድ አይነት ነቢይ ነው። ልባርካችሁ፣ እንደዚህ አይነት ነቢዮች ይብዙልን። በቅድስና ማይደራደሩ ጮክ ብላችሁ አሜን። የሱስ ጌታ እና በቅድስና ማይደራደር አይነት ሰው ነው እና ይህ ነቢይ የመሞቻውም ጊዜ የደረሰበት ነው። አሁን ያነበብኩላችሁ በመሞቻው ህመም ታመመ ብሎ መጽሐፋችን ላይ ይጀምራል። የመሞቻው ጊዜ በመሞቻው ህመም ሲላችሁ የሚሞትበት ህመም እንደያዘው መጽሐፍ ቅዱሳችን ላይም ይናገራል። እንዲሁም ደግሞ እንደሞተ እዚሁ ምዕራፍ ላይ እናገኛለን። ኢየሱስ ጌታ ነው። እስቲ ኢየሱስ ጌታ ነው በሉ ና ኤልሳ ትዝ ከሚላችሁ ነገር ሲጀመር ነብይ የነበረና መካከል ላይ ግን ሌላ እሱ የሚፈልገው ዳይሜንሽን የሚጠብቅ አይነት ሰው ትዝ ካላችሁ፣ መጣና ኤልያስ መጥቶ መጎናጸፊያውን ጣለበት ይልና፣ መጎናጸፊያውን ከጣለበት በኋላ ሰውየው ተነስቶ ቆይ አንዴ ሲለው ከዛ አአ እኔ ሄዳለሁ ሲለው ያለውን ሁሉ ሰውቶ ተከተለው ነው የሚለው። ምን ብሎ ሰውየው ቀልድ አያውቅም። ያለውን ሁሉ ሰውቶ እስር እስሩ ብሎ ሲከተለው እንዲህ ብሎ ይላል ልመለስ አንዴ ሊሄድ ነው ተመለስ ይለው አልሰማህም፣ ይለው ምን አይደለም አልሰማህም እና ረጅም ጊዜ የኤልያስ እጅ አስታጣቢ ሆኖ የቀጠለ አይነት ሰው ነው። እግዚአብሔር ለጠራው አላማ አንድም ጊዜ የማይደራደር ወደ ኋላ ፊቱን የማያዞር አይነት ሰው ነው። ኢየሱስ ጌታ ሊሄድ ነው ወደ ቤተል መሥዋዕት ልሰዋ ነው ይላል። ሄዳችሁ መጽሐፍ ቅዱስ ስታነቡ መሥዋዕት የሚሰዉ ሰዎች ወደ ቤተል ሲሄዱ ብቻቸውን ነው የሚሄዱት። ወምን ሲባል የራሳቸው የሆነውን ጉዳይ ለአንዱ ለአምላካቸው ፊት ለፊት ተገናኝተው ነው የሚሰጣጡት። ወይ ከቤተሰቦቻቸው ጋር፣ ወይ የራሳቸው ከሚሉት ቤተሰብ ጋር ካልሆነ ብቻቸውን ነው የሚወጡት። ልወጣ ነው ሲለው እኔ ሕያው እግዚአብሔርን ይለዋል ካንተ አልለይም ምን አልልም አለለይም ከዛ ነቢያቶች ይመጡና ልክ ጉባኤት ቦታ ጸሎት ቦታ ሲገቡ እንደዚህ ይሉታል፣ ይታየኛሉታል ምን ይታያቸዋል ሲሉ ጌታ ሊወሰድብህ ነው ሲሉ እስከዛ ማ እኔም ደርሻለሁ አውቃለሁ። እስከ ደርሻለሁ እስከዛ ማ አውቃለሁ እኔ ደርሻለሁ። እናንተ ብቻ ምን በሉ ዝም በሉ። እሄዳቹ አይታችሁት እንደሆነ ደጋግሞ ደጋግሞ ሊወሰድብህ ነው ሲለው እሱንማ አውቃለሁ ምን እላለሁ አውቃለሁ። እንደሚስ እንደሚወሰድ ምንድን ነው እርግጠኛ እና ሲሉ ዝም በሉ። አየ ሲሄድ ተከትሎት ዮርዳኖስን አለፉ ይላል። ዮርዳኖስን ሲያልፉ ኤልያስ በመጎናጠፊያው ዮርዳኖስን መጥቶ ሲከፍለው አይቷል። እና ሲሄዱ ጌታው ተወሰደበት ይላል። ጌታ የሆነው ሰረ እምኑን መጎናጠፊያውን ወሰደ ይልና የነበረበት ኤልሳ ላይ የነበረው ክብር ወደ እሱ እንደወደቀ ይታያል። ኤልያስ ስምንት ታምራቶችን ሲያደርግ ኤልሳ ደግሞ ስንት ታምራቶችን? አስራ ስድስት ታምራቶችን እንዳደረገ በመጽሐፍ ቅዱሳችን ላይ ታያላቸው። በነበረበት በሱ ይበልጥ ሳይሆን እግዚአብሔር ሌላ ዕድሎችን ሰጥቶት ለብዙዎች ማሳረፍ እንደሚሆን የሚያሳይህ ምዕራፍ ነው። ይወሰድበትና ይሄዳል ሲመለስ የነቢያት ወገን የነበሩት ነቢያቶችም ተሰብስቦ ነው የሚጠብቁት። ምን ብሎ ነው የሚጠብቁት? ተሰብስቦ ይጠብቁታል፣ ያዩታል፣ ለየት ብሎ እንደመጣ ገብቷቸዋል። ስለዚህ ትናንትና የሚያውቁት መልዕክት የሚያመጡለት፣ አሁን ግን እሱ ጋር መፍትሄ እንዳለ ተረዱ። ምን እንዳለ መፍትሄ እንዳለ ተረዱና ተሰብስቦ እንደዚህ አሉት። እባክ አሉ እ ሲላቸው ይኸውልህ፣ እንደምታውቀው አሉት፣ አገራችን መልካም ነች፣ ነገር ግን ውሃዋ ያጨነግፋል፣ የበኩር የሆነውንም ይገላል። ስለዚህ አጨንጋፊ ነው አሉት። የሶስት ጌታ ሄዳችሁ መጽሐፍ ቅዱሳችን ላይ ስታጠኑ፣ በነገራችን ላይ ይሄ ቃል የመጣበት እርግማን ከኢያሱ ጋር በተገናኘ ነው። ሄዳችሁ አገኙ። የሶስት ጌታ ኢያሱ ሲረግም ማለት ነው። እና ያኛው ቦታ ላይ ያኛው ስፍራ ላይ ጭንገፋና እርግማን እንዳለ ሲናገሩ እንዲህ ብሎ ይናገራል። ደስ ይለኛል። ማሰሩ አምጡልኝ ምን አምጡልኝ? ማሰሮ አምጡልኝ ይልና፣ በዛም ጨው አድርጉበት ይላል። ምን አድርጉበት? ማሰሮ አምጡ ይልና፣ በማሰሮ ውስጥ ጨው አድርጉበት ይላል። መጽሐፍ ቅዱስ ላይ ጳውሎስ መጣና እንደዚህ ይላል፣ የከበረ መዝገቤን ይላል። ኢየሱስ ጌታ መዝገቤን በሸክላ ውስጥ አኖራል። በምን ውስጥ? በሸክላ ውስጥ አኖሯል። ምንን? የከበረ መዝገቡን። እናንተ ቤተ መቅደስ ናችሁ አላለለ ቤተ መቅደስነታችንን ላቸው በአዲሱ ኪዳን የመንፈስ ቅዱስን አብሮነት ይናገራል። ኢየሱስ እናንተ አለ ጫው ናችኋል። ምንድናችሁ ጨው ናችኋል። መስዩ ከመጣ በኋላ ጭንገፋ በእኛ ነው የሚፈርሰው። የሆነ ሰ አልገባው መስል የሶስ፣ ጌታ እመነኝ በእኔ እጅ የማይፈርስ ጭንገፋ የለም። በአንተ እጅ የማይፈርስ ጭንገፋ የለም። ይፈርሳል በልስ። አሁን እኔ ጨው አምጥቼ አልከትም። እኔ ራሴ ጫው ነኝ። እናገራለሁ ይፈወሳል አወራለሁ ይፈወሳል እስቲ እናገራለሁ በልሱ እኔ ውስጥ ያለው መንፈስ ቅዱስ ሁሉን ይችላል እስቲ እናገራለሁ በልሱ ኢየሱስ ጌታን እና መንፈስ ቅዱስ እንደዚህ አለኝ ተነገረኝ ሸክላው እናንተ ናችሁ ጨው እና ሲባል የአዲስ አዲስ ኪዳኑ ጭንገፋውን አፍራሽ እናንተ ናችሁ እነማን የዳኑት በክርስቶስ ላሉት የከበረ መዝገብ በውስጣቸው ያለ የመንፈስ ቅዱስ ሙላት ያለባቸው እመነኝ ተናግረ ማይፈርስ ጉዳይ የለም። እመነኝ እሺ፣ አንድ ጊዜ እንደዚህ እናርጋ። ይኸውልህ እንደዚህ እናርጋ። ዘመንህን እያስቸገረ ያለ ጭንገፋ ካለ ወይ የምታውቁት እየጨነገፍበት ሰው ካለ አንድ ነገር አድርጉልኝ። በጌታ በኢየሱስም አንተ ጭንገፋ ተነስ በሉስኝ፣ ሲታነስ በሉስኝ፣ ድገምና ሲታነስ በሉስኝ። እሺ፣ ይፍራስ በሉስኝ። አንዳንድ አስተምሯል ጭንገፋ የለም፣ ሰይጣን የለም፣ መንፈስ ቅዱስ የለም፣ አይሰራም ድሳን የለም የሚባል አሁን አስተምረዋል። ተያያዥነት አለ። እኛ አንስማማ። መንፈስ ቅዱስ አለ፣ ልሳን አለ፣ ነቢይ አለ። ይሰራል። ሀል ማንም ይሰራው እግዚአብሔር ይሰራል። እስኪ እግዚአብሔር ይሰራል በሉስ። ሰይጣን አለ። ማን አለ? ሰይጣን አለ። የለም የሚባል ጉዳይ አለ። ግን እንመቱ አለ፣ እኛ ላይ ስልጣን የለውም። እስኪ እኔ ላይ ስልጣን የለውም በሉ። ድገሙና እኔ ላይ ስልጣን የለውም። አንዳንድ ሰው ሲቃወም ምንድነው አንተ የምትቃወሙ የሚሉ ሰዎች አሉ። ከጎን ያለውን ሞኛቱን ተቃወም አንተን በሉት ግድ ነው አይደለም? መቃወም አለ። ምንድነው አንዳንድ ሰው የሚቃወም የሚል ሰው አለ። ሰው ሲቃወም የሚናደድ ሰው አለ። ቼክ ተደረገ። ጌታ ነው። ሰው ሲቃወም የምትናደዱ ሰዎች ካላችሁ ቼክ ተደረጉ። ኢየሱስ ጌታ ነው እና ሲባል መቃወም ምና ያለ በዚህ ዘመን አጋንንቱ ብሎ ይወጣል። ምና አይወጣም የሚሉ ሰዎች እንዳሉ ታውቃላችሁ። ጌታ፣ አለ አሁን አዲሱ ትምህርት እሱ ነው። አሴጣን የለም አጋንንት ጮህ አይወጣም፣ ነብዬ የለም ሰምታችሁ ሊሆን ይችላል። ኢየሱስ ጌታ በኃይል እየተንቀሳቀሰ የመጣው ይወጣል። አጋንንት ምን ይላል? ይወጣል። አጋንንት መንፈስ ቅዱስ አሰራሩም አለ። የጸጋ ስጦታ አለ፣ ሲ የጸጋ ስጦታ አለ በሉ፣ አለ በሉ ሲ፣ ኢየሱስ ጌታ ነው በጌታ በኢየሱስ ክርስቶስ ስም በዚህ በመጨረሻው ዘመን እግዚአብሔር ሊሰራው ለፈለገው ጉዳይ በኢየሱስ ክርስቶስ ስም ይጠቀምባችሁ። በጌታ በኢየሱስ ክርስቶስ ስም ይጠቀምባችሁ። እንደዚህ ብዬ ባርካቸዋለሁ። እግዚአብሔር ሊሰራው ለወደደው ፕሮግራም እግዚአብሔር በህይወታችሁ ላይ ቅድ ያዝባችሁ። እግዚአብሔር ካየላችሁ ዴስቲኒ በኢየሱስ ስም አንዳቸው ወደኋላ አትቀሩ። እግዚአብሔር ወዳየላችሁ ክብር መግባት ይሆንላችሁ። እግዚአብሔር ወዳየላችሁ የተስፋው ቃል መጨበጥ ይሆንላችሁ። እናንተ ላይ እግዚአብሔር ሊሰራ የወደደውን በሰው ምክንያት፣ በሁኔታ ምክንያት፣ በፓስተር ምክንያት፣ በነቢይ ምክንያት፣ በተለያየ ሰዎች ምክንያት ላይ ቆም፣ ዛሬ በኢየሱስ ክርስቶስም ባርካቸዋለሁ። እናንተ ህይወት ላይ ሊሰራ የወደደውን እግዚአብሔር በኃይል ይስራባችሁ። እንዴት ነው ግን አሜን የምትሉኝ? አልገባችሁም፣ መሰለኝ መሆን እግዚአብሔር በህይወታችሁ ላይ ሊያደርግ የፈለገውን። ስሙኝ ወዳጆች፣ እኔ እንደዚህ ብያምናለሁ፣ ማንም ሰው ያለ ምክንያት አልተፈጠረም። እግዚአብሔር ሊሰራ ለወደደው ጉዳይ ነው እንጂ አግብተን ወልደን ምናምን እንድንኖር ብቻ አይደለም። እና ሲባል፣ እግዚአብሔር በእኛ ህይወት ላይ ለሆነ ነገር ሊሰራ ያለ ጉዳይ አለው። ያንን ጉዳይ ሰርቶባችሁ ማለፍ ይሁንላችሁ፣ ያንን ጉዳይ ተጠቅሞባችሁ ማለፍ ይሁንላችሁ። እንዲሁ ዝም ብሎ ድንገተኛ ሰው የለም። ምን ነው? ጌታን አግኝተህ ጌታ ጌታን ብለህ እግዚአብሔር በዘመናት መካከል ሊሰራ የወደደውን በኃይል ይስራባችሁ በጌታ በኢየሱስም ይስራባችሁ። እንዲሁ ልባርካችሁ አንድ ባርኩት፣ እጆቻችሁን ከፍ አርጉልኝ። ኢየሱስ ጌታ እግዚአብሔር ሊሰራ የወደደውን ጉዳይ አሁን ሊሰራ ፈልጎ በሰይጣን ምክንያት ዘግይታችሁ ከመሸ አትንቁ። ወይኔ ወይኒ አልሰማችሁኝ መሰል። እግዚአብሔር ሊሰራባችሁ የፈለገውን ጉዳይ፣ በእናንተ ሊያደርገው የፈለገውን ጉዳይ ከመሸ መንቃት አይሁንባችሁ፣ ከመንሸ መንቃት አይሁንባችሁ። አሁን ሊሰራ የወደደውን ጉዳይ እግዚአብሔር አሁን ይስራባችሁ። ሴጣን፣ እንደዚህ ነው ፕሮግራሙ። ከሚገርማችሁ ነገር እግዚአብሔር በእናንተ ህይወት ላይ ሊሰራ የፈለገውን ጉዳይ ከቻለ ያስቀረዋል፣ ካልቻለ ያዘገየዋል። እንደዛ ነው የሚያደርገው ሴጣን። ትልቁ ፕሮግራሙ የእግዚአብሔር ፕሮግራም እና አጀንዳ ሲኖርባችሁ ዘመናችሁ ላይ ከቻለ ይወላችሁ፣ ከቻለ ያስቀረዋል ከቻለ ከጌታ ቤት መዳናችሁን ይወስዳል፣ ካልቻለ ግን ያዘገይባቸዋል። እድሜያችሁ ከመሸዋል። ኤፍሬምም ይላል ሰው በማስተናገድ ይላል ጸጉሩ ሸበተ ይላል አረጀ ይላል የሆነ ሰዓት ላይ ነቅ። መጽሐፍ ቅዱስ ሲናገር እንዳልተገላበጠ ቂጣ ሆነ ይለም። ያልተገላበጠ ቂጣ አትበሉትም። የሶስት ጌታ ነው። አንደኛ ከላይ ያለው ብቻ ሳይሆን ውስጥ ያለው ቆሻው ራሱ ይፈጃቸዋል፣ ከዛ ውጪ ያሳምማቸዋል። እድሜውን ረጅም ጊዜ ኖረው ጸጉሩ ሸብቷል። ከሸበተ በኋላ ነቃ እንደዚህ ይላል። እንግዶች ይምላል ኢየሱስ ጌታ ነው። ጉልበቱን በዘበዙ ይችላል። ልባርካችሁ በይ በዘመናት መካከል ላይ ሁኔታ አይበዝብዛችሁ፣ በኢየሱስም አይበዝብዛችሁ። ዲሱ የአዲስ ኪዳኑ ደግሞ ሊገባችሁ ልተርጉምላችሁ ኢየሱስ ጌታን ልተርጉመው ምን መሰላችሁ ኢየሱስ ጌታን አሁን የሚበዘብዝ ጓደኛ ላይሰጠ ይችላል በስራ ምክንያት በሁኔታ ምክንያት በሁኔታ ጌታ እንዳያስጥላችሁ ንቁበት። ምን ነው እውነት ነው። በተለያየ ምክንያት ጌታን ትረሳለህ እና የሆነ ሰዓት ላይ ንቅት ትላል አናቱ የተመታ ይሁን ያየልኝ ትወርሳል። መድረስ ያለብ ቦታ ላይ ትደርሳል። እግዚአብሔር የተናገረ ይፈጸማል። የሶስት ጌታ ያል እኔ ጠዋትና ማታ ጸሎቴ ያየልኝ ትልቅ ስለሆነ እወርሰዋለሁ ላል ምን ላለው እወርሰዋለሁ እጨብጠዋለሁ። እንዲሁ ይታየኛል። ምን ይታያላችሁ? እኔም እግዚአብሔር ከፍ ሲያደርገኝ ይታየኝ እስቲል ይሰራል። እኔ ከሚገርማችሁ ነገር የጸለይኩትን ነው ስቲል እየኖርኩት ያለሁት ጌታን ነው የምላችሁ እና ይሰራል ብያ ምናል የተነገረኝ የተተነበይብኝ ነው እየኖርኩት ያለ። ሌላ ደግሞ ብዙ የተባለብኝ ገና እንዲሁ ደርስበታሉ። ያልኩት እንዲሁ ይሸተኛል። አሁን የሆነ ኢየሱስ እግዚአብሔር ያለኝ ነገር እንዲሁ እየደረስኩት ይመስለኛል፣ እጨብጠዋለሁ እንዲ እንገናኛለን፣ እንተቃቀፋል። ከእግዚአብሔር ካየላችሁ ጋር መተቃቀፍ ይሁንላችሁ። እና ኤልሳ ከሚገርማችሁ ነገር አጀማመኑ ራሱ የመስዩን መምጫ የክርስቶስን ዓለም በሙሉ በክርስቶስ ያመነጨውን እንደሚያደርግ ይታይ ዘንድ የትኛውም ጭንገፋ ዓለም እንደሚሰበር በክርስቶስ ያሳይ ዘንድ ማሶሮስ ጨው አድርጎ ያ ያሰቃየውን በኩሩን የሚገልሎን ኢየሱስ መጣና ቋድ ታቀላችሁ አይደል፣ የኃጢአትን ዘር ነው ፈጽሞ ያጠፋው። ከዛ በኋላ አሁን ድንገት እንኳን ተተላልፎ የቤተሰብ ጭንገፋ ቢኖር ሰው ከገባው እሱ ጨው መሆኑን ሲገባው ኢየሱስ ጌታ ነው ሲናገር እንደሚፈርስ እንረዳ ዘንድ አንዳንድ ጭንገፋ በንግግር ይፈርሳል። በምን ይፈርሳል? በንግግር በንግግር የሚፈርስ ጭንገፋ በንግግር ስላችሁ እናንተ እንድትናገሩበት የሚጠብቅ ነገር አለ። የማያስቆጥል የመለኮት ፕሮግራም በእኔ ውስጥ ስላለ ስለዚህ ኤልሳ የብዙዎችን እይታ ያሳየን እና የሞተበት ሲዝን ሲደርስ፣ ወደ ዋናው ሀሳቤ ልግባ። ኢየሱስ ጌታ ነው። የሞተበት ሲዝን የሚደርስበት ሰዓት ላይ ኤልሳ ታሞ ተኝቶ ነበር እና እንደሚሞትና በጣም እንደታመመ ሲታወቅ፣ እስራኤል እንዳለ ጠቅላላ ነው የታመመችው። ለምን ሲባል ኤልሳ የእስራኤል ነፃ አውጪ ነው። የወታደሮችም ኃላፊ ነው። ምን ማለት መሰላችሁ? የወታደሮቹን ሚስጥር የሚናገር አንድ የራሳቸው የሆነ እይታቸው የሆነ ኤልሳዕ ነው። ምን እያልኳችሁ መሰላችሁ? እዚህ ቁጭ ብሎ የሶሪያን እቅድ እንዲያፈርስ ለንጉሱ ተናግሮ ንጉሱ ነፃ እንዲወጣ የሚያደርግ አይነት ሰው ነው። እርሱ እንደታመመ ሲሰማ ንጉስ ወደ ነቢዩ ቤት እየሮጠ መጣ። እየሮጠ መጣ። ገባና አባ አባ፣ መጽሐፍ ቅዱሳችን ላይ ወይኔ አለ። እና አንተ አይደለም የታመምከው፣ እና ሲባል ሰረገላና ፈረሶቹ ነው የታመሙት የምንተማመንባቸው፣ ወጥተው ድል ነስቶ የሚመጡት እነዛ ነገሮች ናቸው የታመሙት አለ። እነዛ ናቸው የታመሙት አለ። አባ አለው፣ ምን ላርጋለ? እንዲሁ ዝም ብለህ አትሞትም፣ የሆነ ነገር ትናገርብናለህ። ዝም ብለህ እንድትሄድ አንፈቅድም። ምን ብለህ ዝም ብለህ እንድትሄድ አንፈቅድም። የሆነ ነገር ትናገራለህ አልክ አለው። ፍላጻውን አንተ አሉ ፍላጻውን እየሮጠ መጣና ወሰደና ሰጠው። በአዲሱ ትርጉም ቀስት ብሎ ይናገራል። ይዞት መጣና ፍላጻውን ይዞት ሲመጣ ይላል። ከዛ እጁን ያዘው አለ እጁ ላይ ጫነበት ይላል። ሶዩ ሊሞት ደሱ ይተነብያል። አንዳንድ በትንቢት የማያምን ሰው ያስቀኛል። እኔ ማለዳን ተንብዬ ነው የምጀምረው። ይሳካልኝ አይደለ ነገር ያምራላ ኢየሱስ ጌታን። ትንቢት ማለት ኢየሱስ ጌታን ነገሮችን ቀድሞ መናገር ነው። አሁን ዛሬ አሁን ሁለት ሰዓት ሶስት ሰዓት አሉንማ ሶስት ሰዓት ላይ እንዲሆንልኛል ብለህ መናገር መፍታ ማንም እንደምለቱ ልክ ምን ይበል ተምብ ይለው ኢየሱስ ራስ ላይ አለኝ። አትበል፣ የሰራዊት አምላክ እግዚአብሔር እንዲህ ብሎኛል አትበል። ያላለህን እንጂ ዘመን ላይ ነገ ላይ ማውራት ትችላለህ። ምን ማለት ትችላለህ? እንዲሁ ይታየኛል። ቅድም ስላችሁ አላያችሁ። ክብር ይታየኛል። ምን ይታየኛል? ክብር መናገር ትችላላችሁ። እጁን ጫነ።

ላጻውን ይዞ መጥቶ እስሩ ሲቆምለት እንደዚያ ነው። አያ ምታው ይለዋል። ምኑን መሬቱን ምታው። ስሙኝ ወዳጆቼ፣ ምታው በአዲሱ ትርግም መሬቱን ውጋው ይላል። መሬቱን ምን በለው ውጋው ይላል። ብድግ ያረጋና ሰውየው ነብዩ የተናገረው ቃል ይፈጸም ዘንድ ያውላሱ ከኝቶ በሽተኛ ሆኖ የሚያወራውን ይሰማዋል። ምታው፣ ስለ እሺ ብሎ ድግም ድርግም ድግም ብድግ አለ። ነቢዩ ተናደደበት ይልቃል አለ ምና ለበት ተናደደ? ምን ሆነ ነው አለ እንድ ሶስት ጊዜ ምትመታ እና ደጋግማት፣ መታም። ምን ብለ ደጋግማት፣ መታም። ለካ ሰውየው ቤቱ ነብዩ ቤት ገብቶ ሲመታ ጠላቱ ዛ እየተመታ ነው። አልገባም? ቸርች መተ ስጻልኝ፣ ጠላት እየወደቀ ነው። እዚህ ስታውጭ እግዚአብሔር ነገርህን እየሰራውን። እዚህ ቁጭ ብለ ስትናገር የሆን ነገር እየፈረሰ ነው። ይፍረ ስትል ይፈርሳል። አይሆንም ስትል አይሆንም። ወን ዘጋው ስትል ይዘጋል። የተናገርከው ቃል ላይ እግዚአብሔር በኃይል ይሰራል። ጮክ ብለህ ከተስማማ አሜን፣ ሰውየው ይናገራል። እንዴ ያለው እያ ሲባል ሶስት ጊዜ ነው የመታው። ብዙ ጊዜ መምታት ነበረብህ እኮ። ደጋግመህ ብትመታ ኖሮ እና ሞዓባውያን ትመታ ነበር። ደጋግመህ አምስትም ስድስት ጊዜ ብትመታ ኖሮ ፈጽመህ ታጠፋቸው ነበር። ስለዚህ ነጋችሁን አሳልፋችሁ መስጠት ያለባችሁ በሚሆን ጉዳይ ላይ ነው። እዚህ ስትመቱ እዛ የሚመታ ጉዳይ አለ። ምን ነው? ስለ ሀገራችን አጥብቀን ስንጸልይ ሀገራችን በነፃ ታልፋለች። አይሰራም እ አይሰራም። ኢየሱስ ጌታ። ስለ ቤተሰቦቻችን ጠንቅቀን ስንጸልይ የሆነ ቤተሰቦቻችን ያልፋሉ። ኢየሱስ ጌታ። የሆነ ሰው የሆነ ጉዳይ ውስጥ ካለ ጠንቅቀን ስንጸልይ እግዚአብሔር ይሰራል። ኢየሱስ ሲናገር እንደዚህ ብሎ ይናገራል፣ እንዲህ ብሎ ያወራል እስካሁን በእኔ ስም አልጠይቃችሁም፣ በእኔ ስም ጠይቁ ማንን? አብ፣ አባቴን በእኔ ስም ጠይቁ ይልና ከዛ በጣም የሚደንቀኝ ቃል ምን እንደሆነ ታውቃለህ? እኔ እሰጣችኋለሁ ነው የሚለው እሱን ጠይቃችሁ፣ እኔ ግን እሰጣችኋለሁ። እኔ ምን ላችኋለሁ? እኔ ራሴ እሰጣችኋለሁ። ስለዚህ መጠየቅ ያለብህን ጉዳይ መጠየቅ ያንተ ፋንታ ነው። ቸርች ስትበጣ የሚሰራ አለም አለ።